ወደ ቅዱሳን ወደ መላእክት እና ወደ ማርያም ጸሎት ይደረጋል። እንጠይቃለን እንጠይቃለን በሚለው ጸሎት የሚለው ቃሉ የሚከብድ ከሆነ እንጠይቃቸዋለን ማለት ነው። እሺ፣ ልክ አንተን እንደምንጠይቃቸዋለን። እኔ ደግሞ መጽሐፍ ቅዱሳዊ ያለውን አረዳድ ሳየው፣ ሰው መጸለይ ያለበት ወደ እግዚአብሔር ብቻ ነው። የሰዎችን ጸሎት ሁሉ መስማት የሚችልና መመለስ የሚችል ከእግዚአብሔር በስተቀር ሌላ የለም። እና በአካል ምናልባት አጠገባችን ላሉ ሰዎች አሁን ለምሳሌ አንተ ክርስቲያናዊ ወዳጅ ብትሆን እባክህን አኬ ጸልይልኝ እንዲ እንዲህ ብዬ ነግረህ እችላለሁ። ለምን ወደ እግዚአብሔር ብቻ ጸልይም፣ ጸልይልኝ ነው። እኔ ወደ እግዚአብሔር ጸልይ ያለው ድካም ቢኖርብኝ ወይም የሚሆን ነገር ቢሆን እስቲ ይሄ ጉዳይ ገጥሞኛል፣ ወደዚህ ቦታ እየሄድክ ነው፣ በጸሎት አስበኝ ታሳስበኝ ጸልይልኝ እልሃለሁ። ቅዱሳንንም እንደዛ ብቻ ነው የምንለው። የተለየ ነገር የለም። አሁን ስልክ ከአንተ ጋር እንዲ ኮሚኒኬት እያደረግን እየተመላለሰ ስለሆነ እንደምትሰማኝ እርግጠኛ ነኝ። ከዛን ጊዜ ካለ ሄደህ ልትጸልይልኝ ትችላለህ ማለት ነው። ስለዛ አሁን ጥያቄው ፎርሙላ እርጋትና ትመልስልኛለህ፣ ችግር የለም። በአካል ግን ለምሳሌ አንተ ላይክ እንደዚህ ማውራቱን ትቼ ቤቴ ቁጭ ብዬ አኬ ጸልልኝ ወይም ምናምን ብል አትሰማኝም ብዬ ነው ማምነው። እግዚአብሔር በሆነ ታምር ካልገለጠልኝ በስተቀር ነፍሴ ኦልሬዲ በስጋ ይሄ ጥር ባለው ስጋ ስለታጠረ ነፍሴ ማለት ነው ጥር ባለው በተወሰነው በዚች ስጋ ስለታጠረ ልሰማ አልችልም። ከስጋ ከዚህ ከሚያጥረው ስጋ ውጭ የሆነ ነፍስ ግን ምን እንደምትሰራ አታቅም ስለነፍስ ስለዚህ በዚህ ሴንስ ለቅዱሳን፣ ለማርያም፣ ለመላእክት ይሄ መንፈሳዊ ዓለም እኛን እንዲሰሙ አሁኑ በዚህ ሰዓት አት ዘ ሴም ታይም እንደ ሁላችን አማኝ ብንሆንና ለምሳሌ ሁሉ ሳጠሮ እሺ እሺ ወደ በቃ በአጭሩ ጥያቄ እኛ እንደዚ አጠገብ ላጠገብ ሆነን አንዳችን ለአንዳችን ጸልዩልን ምናምን ልንባባል እንችላለን። ርቀውን ከሄዱ በኋላ ግን ወደ ጌታ እንዴት ለነሱ ልንል እንችላለን? አብረውን ሳይሆኑ እንደሚሰሙን በምን እናቃለን ነው። አንድ እሱ ነው በምድር ያለን ሁሉ ብናምንና አሁን ወደ እነሱ በአንድነት ማለት በያለንበት ብን ጸልይ አዘ ሴም ታይም የሁላችንም ጸሎት የመስማት ካፕብሊቲ አላቸው ወይ? ሁሉን መስማት የእግዚአብሔር ካፕብሊቲ አር የለ ወይ? ከእሱ ውጭ ይህን የማድረግ የሚችል ማለት ይሄ ካፓቢሊቲ መች ተሰጣቸው? ይሄ ጸጋ መች ተሰጣቸው? ምንድነው ማስረጃችን? እሺ አጠራርጊ ለመመለስ ያህል የመጀመሪያው የመጀመሪያው ጸሎት ሁሉ የሚቀርበው ወደ እግዚአብሔር ነው እንጂ ወደ ቅዱሳን አይደለም ላልከው ቅድም እዛው አየር ላይ መልሼ አልፌዋለሁ። እሱን ምንድነው ልክ አንተ ይኸው ከአጠገብ ያለውን ወንድምን ጸልይልኝ እንደምትለው ልክ እንደዛ ያለ ነው የምናደርገው ጸልይልኝ ምናምን ብለ ይሄ ጥያቄ ታቀርባልህ አይደለ? ወይም ተለምኗለ ወይም ትጠይቀዋለ ልመና ወይም ጥያቄ ማቅረብ ነው እና ይሄ ፕሬይንግ ራሱ በነገራችን ላይ ፕሬይ የሚለው ቃልም እንደዛ ጭምር ነው የሚፈታው መለመን መጠየቅ እንደማለትም ጭምር ነው። ሰው ከዛ አንጻር ቅዱሳንን ጸልዩልን እንደው ለምኑልን ብለን ስንጠይቅ ልክ ሌሎችን ሰዎች እንደምንጠይቀው ያለ አይነት መጠየቅ ነው የምንጠይቀው። አለቀ። ስለዛ እንደው ጸሎት እኮ ወደ እግዚአብሔር ብቻ ነው ምናን የሚያስብል ነገር የለውም። ከዚህ ውጪ ይሆናል ማለት ነው ልክ ወደ እግዚአብሔር እንደምንጸልዩ ያለ አይነት ጸሎት ስላልሆነ እሺ ሁለተኛ እዚህ እያለን አንዳችን አንዳችን እንግዲህ በአካል ስለምንገናኝ በስልክም ደውዬ በአካልም አግኝቼ እንደው ጸልይ ልንልህ ይችላለሁ። እላይ ያሉትን እስከተባለ ይሄኛው አስቀድሞ እንደው መታወቅ ያለበት ነገር እላይ ያሉት ገና ከጅምሩ ይጸልዩልናል ማለት እኛ ጸልዩልን ምናምን የምንለው ጋር ከመድረሳችን በፊት እነሱ እራሱ ይጸልዩልናል። ይህንን ይሄንን ግን ታምናለህ? ይቅርታ ይጸልዩልናል እነሱ እሺ አይ አምናለሁ ግን በጣም የሚለያየው እነሱ ይጸልዩልናልና እኛ ደግሞ ጸልዩልን ወይም ደግሞ አድርሱልን ማለት ወደ እግዚአብሔር አድርሱልን ማለት በጣም ይለያያል። ችግር የለም በቃ ወደዛ አድርጋለሁ። ስለዚህ አሁን አንተ ቢያንስ በሉትራን ሳይድ ያለው ነው የምትቀበለው። ቅዱሳን ስለኛ ይማልዳሉ ይለምናሉ የሚለውን ታምናለህ፣ ግን እኛ ግን ይሄ ኢንቮኬሽኑ ነው የማትቀበለው። እኛ ግን ወደ እነሱ መማፀን እነሱን መጠየቅ መለመን የለብንም እነሱ ግን እንዲሁ በቃ እንደ አጠቃላይ ስለ ቤተ ክርስቲያን ስለ እኛ ይጸልያሉ እያልክ ነው። ይሄ በጣም ጥሩ እምነት ነው። በጣም ጥሩ እሱን ያዝ አድርገውና አሁን የቀረ መጠየቁ ከሆነ እኛ እንዴት ምሳሌ የምናየው በመጀመሪያ ደረጃ ያውቃሉ። እዚህ ያለውን ነገር እንደሚያውቁ መጽሐፍ ቅዱሳዊ ማስረጃ ልስጠህ። እዚህ ያለውን ነገር እንደሚያውቁ ማለት ነው። ራእይ መጽሐፍ ላይ እንዲላል። እሺ አንዴ እየገለጽኩ ነው እሺ ራይ ምዕራፍ ስድስት ቁጥር ዘጠኝ ላይ አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየዋለ ምኖችን ነፍሳትን ነፍሳትን እሺ ነፍሳትና ያየሁ ከመሰዊያ በታች የታረዱትን፣ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየው። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። እነዚህ ነፍሳት ያሉት እንግዲህ ከእግዚአብሔር ጋር ከጌታ ጋር ነው እና ከጌታ ጋር ያሉ እነዚህ ነፍሳት ምድር ላይ ያ በቀል እንኳን ገና እንዳልተፈጠረ ያውቁ ነበር። ይሄ እውቀት እንዴት መጣ? እያንዳንዱ ነገር መተንተን አይጠበቅብንም። ቢያንስ ግን እውቀቱ እንዳላቸው ሰማይ ላይ ሆነው ምድር ላይ ምን እየተፈጠረ እንዳለ ግን እውቀቱ አላቸው። ይህን ካወቅን በጣም በቂ ነው። በምን መልኩ ቤት ገብቶና ነገር እንትን ላይ ለን ይችላል ላስጨንቀን ይችላል አንድ ሰው ምን ሊል ይችላል? በቃ ልክ ቤተ ክርስቲያን ማለት በሰማይም በምድርም ያሉ ሰዎች ህብረት አለች፣ ግንኙነት አለች። በሰማይም ያሉ ነፍሳት በምድርም ያሉ ሰዎች የዚህ ሁሉ ስብስብ ህብረት አንድነት ናት። ቤተ ክርስቲያን ሰው ቅዱስ ጳውሎስ ልክ በመጀመሪያ የኮሮንቶስ መልእክቱ ምዕራፍ 1 ላይ እንደሚያስቀምጠው አካልነቱ ልክ በእኛ ስጋችን አለ አ የተለያየ ብልቶች የተገጣጠሙበት አንድ ስጋ ነው ያለን። የእጅ እግር፣ አይን፣ አፍንጫ፣ ጆሮ ምናምን፣ ከዛ ራስ አለ እና ልክ እንደዚህ ሁሉ ቤተክርስቲያንም ልክ እንደዚህ ነው የሚመስላት። እያንዳንዳችን ብልቶች፣ በጋራ ደግሞ አንድ ላይ ደግሞ አካል ተብለን የምንጠራው እና ሰው ልክ ለምሳሌ አይን የእጅ እርዳታ ሲያስፈልገው በነርቨስ ሲስተም አማካኝነት እየተረዳ በነርቨስ ሲስተም አማካኝነት እጅ ወደ አይን ይሄዳል። ከዛ በኋላ እጅ ለአይን የሚያስፈልገውን እርዳታ ይሰጣል። ልክ እንደዛ ሁሉ ራስ በሆነው በጌታችን በክርስቶስ ኢየሱስ በኩል በቤተክርስቲያን ውስጥ ያሉ ብልቶች ሊረዳዱ ምናምን ይችላሉ። አሁን በስጋ ያለን ሰዎች በስጋ ውስጥ ከመሆናችን አንጻር ነፍሳችን በስጋ ታጥራን ያለችው ኦፍኮርስ፣ ሰው በስጋ ከመሆናችን አንጻር የስጋን ነገር እንፈጽማለን ማለት በስጋ የሆኑ ነገሮችን እናራምዳለን። ደውለ ወይም በአካል ተገኝተ ጸሊ ምናምን እንደዛ እንደማለት ማለት ነው። ከስጋ የወጡ ከዚህኛው ስጋ ይሄ እንግዲህ ስለ ነፍስ የምናውቀው ታሪክ የለም። ምን ያህል ወዴት ወዴት እንደሆነች በምን ያህል መልኩ እንደምትኖር ምናምን ዴቴል ላናቅ እንችላለን። ግን ቢያንስ ግን ከዚህ ስጋ ወጣለች። ልክ ከዚህ ስጋ ስትወጣ ከጌታችን ከክርስቶስ ኢየሱስ ጋር በምን መልኩ እየኖረች እንደሆነ ለማወቅ እንግዲህ የስጋን ነገር አይደለም ለእሷ መመዘኛ አድርገህ የምታስቀምጠው። እሷ ከስጋ ውጭ ናት፣ ወረዲ ስለዛ፣ ምንድነው ከጌታ ጋር ያሉ ነፍሳት በሰማይ ሆነ በምድር ላይ ያለውን ነገር ካወቁ እንግዲያውስ፣ ልክ ይሄ በስጋ ታጥረን እንዳለን ሰዎች፣ በዛ መልኩ የሚታጠሩ እንዳልሆነ ግልጽ ነው። ስለዛ አሁን እኛ ስንጠይቅም በጌታችን በክርስቶስ ኢየሱስ በኩል ለእነርሱ ይደርሳል፣ ይገለጥላቸዋል፣ ምናምን ብሎ ሰው ሊናገር ይችላል። ያም ሆነ ግን ቢያንስ እንደሚያውቁ ከተረዳን የምድሩን ነገር ይኸው ከመጽሐፍ ቅዱስ አውጥቼ ነው ያሳየሁት። እንደሚያውቁ ከተረዳን የማንጠይቅበት ምንም ምክንያት የለንም። መጽሐፍ ቅዱስም ደግሞ አይ ከወጡ በኋላ እንዳጠይቋቸው ብሎ ማለት አልከለከለም። የከለከለው ፕሮቴስታንት ነው። በነገራችን ላይ ለመጀመሪያ ጊዜ እንዳጠይቁ ብሎ የከለከለው ፕሮቴስታንት ነው። መጽሐፍ ቅዱስማ በግልጽ በሰማይ ያሉ ነፍሳትም እንደሚያውቁ ነግሮናል። ያው ወደ አንድ ከተማ እንደገባን ስለሆነ የሚነግረን ዕብራውያን አስራ ሁለት ላይም በአንድ ከተማ ውስጥ ያሉ ሰዎች አንዳቸው ከአንዳቸው ጋር ያለው ቀረቤታ ትልቅ ነው። ስለዚ መንፈሳዊ የሆነውን ቀረቤታ እንረሳና ከስጋ አንጻር ስለምናየው ሩቅ ለሩቅ ያለን ይመስለናል። ግን በመንፈሳዊው ዓለም ግን አንድ ከተማ ውስጥ ያለን ነው። እዚህ ች ጋ ምን መሰለህ አሁን አንድ አካል የሚለው በምድርም ያለ ነው ማለት ያለው ለምሳሌ ያመኑ ቅዱሳን አንድ አካል ላቸዋል በሰማይም ካሉት ጋር ከሞቱት በአጸደግነት ከሚገኙ ጥቅመር አንድ አካል እንሆናለን ነው ያልከው። እነዚህ ሰዎች ጀነራል ጀነራል በሆነ መልኩ ምድር ላይ ስለሚሆነው ሊያውቁ ይችላሉ እንጂ ስፔሲፊክ ስለእያንዳንዱ ሰው ላይፍ እና ስለእያንዳንዱ ሰው ሕይወት እያንዳንዱን ሰው ጸሎት ለመስማታቸው ምንም አይነት ጋራንቲ ብብሊካል የለንም። አሁን ልክ ራይሌን እንደጠቀስከው በምድር ላይ ስለሚሆን ጀነራል ስለሆነው ነገር ጀነራል የሆነ ነገር እኮ አይደለም። ስፐሲፊካሊ እነዛ ሰዎች ማለት ታርደው ነው ወደ ላይ ወጡት። ስለነዛ ስለታረዱት ሰዎች ነው እየተነገረ ያለው። እና ያረዷቸው ደግሞ የሆኑ ሰዎች አሉ። እየተነገረ ያለው ስለነዛ ሰዎች ነው። አሁን አንተ አዲስ አበባ ላይ ነው ያለኸው። አሁን ጎንደር ካለ አንድ ቅዱስ ከሆነ እንዳንተ ካመነ ወንድምህ ጋር ህብረት አለህ። አንዳ ካለህ ያ ያ አንዳ ካለህ ማለት አይንና ጆሮ ብለን እንደገለጽከው ያ ሰው እየሆነ ስላለበት ላይፍ ዛሬ እየደረሰበት ስላለው ነገር ታውቃለህ ማለት አደለም። እሱን እኮ አሁን ቅድም ምን ብዬ ነበር የመለስኩልህ? እስኪ ምን ብዬ ነገርኩህ? እስኪ እኔ ምን መሰ ፍጹምነት አይሆንም ወይ ምናልባት ካላስተዋልኩት። አሁን በስጋ እያለን በስጋ እስካለን ድረስ ነፍሳችን በስጋ ውስጥ አጥራ ነው ያለችው። ልክ ሰው ሲሞት ስጋና ነፍሱ ሲነጠል ፐርሰኑ ወዴት ነው የሚሄደው አካሉ የሰውየው ፐርሰን ከማን ጋር ነው የሚቀጥለው? ከቦዲው ጋር ነው ወይስ ከነፍሱ ጋር? ምኑ ፐርሰኑ? አይ ከነፍሱ ጋር ነው። ከነፍሱ ጋር የሚቀጥለው አይደለም እንጂ ከቦዲው ጋር አይደለም። በቃ ቦዲው ነፍሱ ስትለየው ያ ቦዲ ምንም አካል አይኖረውም፣ ስጋ ነው እንጂ አካል አይደለም። ማለት አካል አይደለም ሚነሲስ በምንንትን ይሄ እኔ ባ አይነት መሆን አይችልም። ነፍስ ግን ስቲል በአካልነቷ ትቀጥላለች እና ይህቺ ነፍስ አሁን ከስጋ ጋር ተዋህዳ ባለችበት ሰዓት በስጋ የመታጠር ነገር ሊኖር ይችላል ነው እያልኩ ያለሁት ስለዚ በስጋ ያሉ ሰዎች ነገሮችን ምንድነው የሚያከናውኑት ከዚሁ ከታጠርበት ከስጋ አንጻር ነው ከስጋ ስትነጠር ግን ነፍስ በምን ደረጃ እንደምታቅ በምንድን ነው ምታቅ አሁን ለምሳሌ አንተ ምን አልከኝ ምን ያህል ነው ምታቅ ስ እሱን እያሳየሁ እኮ ነው ለምሳሌ አንተ እዚህ ሆነ አልከኝ አዲስ አበባ ላ የሆነ ጎንደር ያሉትን ሰዎች ልታቅ ትችላለህ አልከኝ አሁን እኔ አላቅም አይደለ? በስጋ ያለን ሰዎች ላናቅ እንችላለን። እግዚአብሔር ግን ከገለጠልን እናውቃለን። ስ እግዚአብሔር ከገለጠልን እናውቃለን። ከዛ ውጭ ግን አናውቅም። እሺ፣ ነፍሳቱ ግን ከዚህ ጎንደር አይደለም በላይ በሰማይ ከጌታ ጋር ሆነው ምድር ላይ ያለውን ነገር እንኳን አውቆ አሳይቻለሁ። ስለዛ ልዩነት አለ የለም? ልዩነት አለ የለም? ስቲ ያው የሁለታችንን ማረዳደር ዚጋ ይለያያል፣ ግን ጀነራል ያልኩም ለዛ ልዩነት አለ የለም መጀመሪያ በስጋ በመታጠር እና በነፍስ ብቻ በመሆን ማለት ብዙ ልዩነት ይኖረዋል። ስለዛ ልዩነት አለው። ስለ የነፍስን ነገር በነፍስ ያሉትን ነገሮች ስናይ አንደኛ፣ አሁን በዚህ በምድር ላይ ካለንበት ስጋ አንፃር ልንመለከት አይገባም። ኢቭን በነፍስ ብቻ አይደለም ግሎሪፋይድ በሆነ ስጋ ሰው ካለ በከበረ ስጋም ካለ ድንገት የከበረውን ስጋ ከዚህ አሁን ካለንበት የስጋ ሁኔታ አንጻር መታያዩ ከዛ ጋር ማነጻጸር የለብንም። ለምሳሌ ክርስቶስ ኢየሱስ ሞቶ ከተነሳ በኋላ አስቀድሞ እንደነበረው አይነት ስጋ ራሱን ማለት እንደዛ አይነት እንትኖች ታይበታለ ማለት አይደለም። የተለያዩ ምንድን ነው መገለጫዎችን ታይበታለ ማለት አይደለም። እዛ ስጋ ላይ ራሱ በከበረ ስጋ፣ ግሎሪፋይድ በሆነ ስጋ ከተነሳ በኋላ ለምሳሌ የማይራብ የማይደግ የማይጠም አይነት ስጋ ነው ይዞ የተነሳው እና በተቻለ አቅም ስለ ነፍስ ስናወራ ለየተባለ መልኩ ማየት ይጠበቅብናል። ከዛ ውጪ ግን አሁን ልክ እንደ እግዚአብሔር ሁሉንም ነገር ያውቃሉ አያውቁም። እግዚአብሔር እስከገለጠላቸው ድረስ ግን ያውቃሉ። ስለዛ እኛ የምናደርገው ምንድን ነው እንደ በአንድ አካል ውስጥ አለን። በአንድ አካል ውስጥ እንዳሉ ብልቶች አንዱ አንዱን እንደሚረዳው ልክ እንደዛ ሁሉ እንዲረዱን እንማጸናለን ነው። እና ይህ ሁሉ ነገር ደግሞ በእግዚአብሔር ፍቃድ የሚሳካ ይሆናል። ከእግዚአብሔር ፍቃድ ውጪ ደግሞ የሚሆን ነገር የለም። ራሳቸው ሰምተው እዛ ውሳኔ ሰጥተው እዛው አለቀ ምናምን የሚባል ነገር የለም። አንድ የመጨረሻ ብቻ ይቅርታ ጊዜ ይችላልን? እግዚአብሔር እስከገለጠላቸው የመጨረሻ። እሺ የመጨረሻ ነው። ለምን የኔንም ጥያቄ ዋና መሰረት የጣልኩበትንም ነገር ስላነሳሱ፣ እግዚአብሔር እስከገለጠላቸው ድረስ አልክ። እኔም የምስማማው እግዚአብሔር የገለጠለት፣ እግዚአብሔር በገለጠለት መጠን ምንም ያደርጋል። ግን ይህንን እኛን እያንዳንዳችንን መስማት እንደሚችሉ እግዚአብሔር እንደገለጠላቸው የሚያሳይ መጽሐፍ ቅዱሳዊ ባይብሊካል ማስረጃ ምን አለን? ይህን ጸጋ እግዚአብሔር እንደሰጣቸው እንደምኛን ሊሰሙን በአጸደ ገነት ሆነው እንደሚሰሙን ምን ማስረጃ አለ? ኦኬ ተመሳሳይ ጥያቄ ስለሆነ አኬ ሌላ ቀን ይመለስለት። ተመሰምትን ነው ተመሳሳይ ጥያቄ እግዚአብሔር እስከገለጠላቸው ድረስ ስላለ ነው እና እግዚአብሔር መግለጡን የሚያሳይ ምን አለን ነው እኔ እኮ እግዚአብሔር እንደገለጠላቸው አናቅም ነውንንሽ ቅድም እንዳልኩ አሁን ይሄ ኤክሌሲዮሎጂካል በሆነ መልኩ ነበር የመለስኩልህ ነገረ ቤተክርስቲያን እና አንስቼ አንዱ ብልት ሌላውን ብልት ከመርዳት አንጻር እንደዚህ ነገር ይፈጠራል የሚል ነገር ነበር ያሳየው እና ይሄ ደግሞ ጤናማ ነው አንዳችን ለሌሎቻችን እንድንጸልይ ኦልሬዲ ታዘናል። እና ደግሞ አይን እጅን አታስፈልገኝም ሊለው አይችልም እንዳለው እኔም ጳውሎስን አታስፈልገኝም ልለው አልችልም። የሳ እርሱ ሩጫውን ጨርሶ ድል ነሥቶ ከጌታ ጋር እየኖረ ነው፣ ግን ከእኔ ጋር ያለውን ህብረት አላቋረጠም። ጳውሎስ በነገራችን ላይ ከእኛ ሲለዩ ከእኛ ጋር ያላቸውን ይሄ ግንኙነቱን ይሄ አንድነቱን ከቤተ ክርስቲያን አንጻር አያጡትም። እሱ አይታጠም። ከኤርሳን የሚነጠል ማንም የለም። እኛም አልተነጠልም፣ እነሱም አልተነጠሉም። ከዛ ውጪ ግን እግዚአብሔር በዚህ ደረጃ እንደው ሊሰጥ ይችላል ለሰዎች፣ ወይ ከዚህም በላይ ሊሰጥ ይችላል። ይሄ ምድር ላይ ያሉ ሰዎችን መስማት ብቻ ሳይሆን እናላሳያ ሆነ ራእይ ምዕራፍ አምስት ላይ እሺ፣ እንዲህ ይላል ከሺ ቁጥር አስራ ሁለት ላይ በታላቅ ድምፅም አሉ ቆይ አንዴ፣ በታላቅ ድምፅም አሉ እሺ፣ ራእይ ምዕራፍ አምስት ቁጥር አስራ ሁለት የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል ይለና ቁጥር 13 በሰማይና በምድር ለግ ተመልከተው። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር፣ ምስጋናም፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማ። ማን ነው ሰማው ያለው? ማነው ያለው? ማነው ነው ሰማው ያለው? ዮሐንስ ዮሐንስ ዮሐንስ ይህንን ሰማው ያለው። እግዚአብሔር ስለገለጠለት ነው አይደለም? እግዚአብሔር ስለረዳው ነው አይደለም? ትክክል። በራእዩ እግዚአብሔር በዚህ አዎ፣ ችግር የለም። በራእይም በለው። እሱ እንደውም ጭራሽ ከዚህ ከዚህ ውስጥ ከስጋ እራሱ አይወጣ። ስለዛ በምን መልኩ በራእይ ወይ በሆነ ሚንስ እሺ ይህን ነገር እግዚአብሔር ይገልጥለታል፣ ይሄን እንዲሰማ ያደርገዋል። ስለዚ እግዚአብሔር ሰዎችን እንዲ እንዲሰሙ ስላደረጋቸው ብቻ እነዛን ሰዎች አምላክ አደረጋቸው ፈጣሪ ያደረጋቸው ማለት አይደለም። ስለዛ እግዚአብሔር በዚህ ደረጃ ሰዎችን እንት ሊል ይችላል እና ከዛ አንጻር ብንመለከተው መልካም ነው። አጭር ጊዜ ስለነበረ ነው። አመሰግናለሁ። እግዚአብሔር ይባርካችሁ። መልካም ጊዜ ይሆኑላችሁ። ወንድም መልካም ጊዜ ላችሁ። አመሰግናለሁ።